በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። ታላቅ የበዓለ ንግሥ ጥሪ በሰሜን ሸዋ ሀገረ ስብከት በሞረትና ጅሩ ወረዳ በሚገኘው በታሪካዊውና በጥንታዊው የቅዱሳን አባቶች የምናኔ ስፍራ በሆነው በደብረ ብስራቱ አቡነ ዜና ማርቆስ አንድነት ገዳም በታላቁ ገዳም የጻድቁ አቡነ ዜና ማርቆስ በዓለ ዕረፍት እንዲሁም እናታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት መታሰቢያ ክብረ በዓል በየዓመቱ ታኅሳስ ሦስት ቀን በታላቅ ድምቀት ይከበራል። የጻድቁ የአባታችን የአቡነ ዜና ማርቆስ በዓለ ዕረፍት እንዲሁም የእናታችን የንጽሕተ ንጹሓን የቅድስተ ቅዱሳን የድንግል ማርያም ወደ ቤተ መቅደስ የገባችበት በዓል በድምቀት ስለሚከበር ሁላችሁም ታኅሳስ ሶስት ቀን 2018 ተገኝታችሁ በዓሉን እንድታከብሩ በዚህ የዓለም ወንጌልን ሰብከው ድንቅ ምስክሮች ከተባሉ ቅዱሳን አባቶች ውስጥ አንዱ የሆኑት አባታችን አቡነ ዜና ማርቆስ በ12ኛው መቶ ክፍለ ዘመን የመሠረቱ ጥንታዊው የደብረ ብሥራት አቡነ ዜና ማርቆስ አንድነት ገዳም አባታችን አቡነ ተክለ ሃይማኖትና አቡነ ዜና ማርቆስ ለዓለም ድነት፣ ለሀገር ሰላም በአንድነት በጸሎት በተጋድሎ ለአመታት የኖሩበት በረከታቸው የበዛለ ቅዱስ ስፍራ በአማላጅነታቸው፣ በጸሎታቸው፣ በቃል ኪዳናቸው አምኖ የተማጸነውን ልጆቹን ምእመናንን በሙሉ በዚህ መካነ መቃብራቸውን የታሳለመውን በሙሉ ንስሐ ሳይገባ በንስሐ ኃጢአቱን ሳያስወግድ በሞት እንደማይጠራው ጽኑ ቃል ኪዳን ገብቶላቸዋል። ከነዋሪ ከተማ በቅርብ ርቀት ላይ በሚገኘው በደብረ ብሥራት አቡነ ዜና ማርቆስ ገዳም የጻድቁን በዓለ ዕረፍት ታኅሣሥ ሦስት ቀን 2018 ዓ.ም በቦታው ተገኝታችሁ ታከብሩ ዘንድ በእግዚአብሔር ስም ተጋብዘዋል። በዚህ በዓል ላይ ተገኝታችሁ ሁላችሁም ምዕመናን የጻድቁን የአባታችንን የብርሃነ ዓለም የአቡነ ዜና ማርቆስን ቃል ኪዳን እንድትካፈሉ ስንል ጥሪያችንን እናስተላልፋለን። በዓሉ ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን እንዲሁም ከአራቱ ማዕዘን የሚመጡ የጻድቅ ወዳጆች ይታደሙበታል። መንገዱ ብሎም አካባቢው ፍጹም ሰላማዊ ስለሆነ በዚህ ቅዱስ ገዳም ዋዜማ ጀምራችሁ በመገኘት የጻድቁ አቡነ ዜና ማርቆስ የበረከቱ ተሳታፊ ትሆኑ ዘንድ ቅድስት ቤተ ክርስቲያን ጥሪዋን ታስተላልፋለች። አካባቢውም መንገዱም ጸጥ ያለና ሰላም ያለበት ስለሆነ፣ ስለዚህ ያለምንም ስጋት መታችሁ በዓሉን እንድታከብሩ፣ የበዓሉ በረከት ተሳታፊ እንድትሆኑ ስንል ጥሪያችንን በገዳሙ ስምና በመነኮሳቱ ስም እናስተላልፋለን። ለበዓለ ንግሡ በአካል መገኘት ለማትችሉ የጻድቁ አቡነ ዜና ማርቆስ ምልጃቸው ያልተለያችሁ በረከቱ የበዛላችሁ ኦርቶዶክሳውያን፣ ስዕለታችሁን በመላክ የበረከቱ ተካፋይ ተሆኑ ዘንድ ገዳሙ ጥሪውን ያስተላልፈዋል። በዚህ በዓል ላይ ለመገኘት አስባችሁ በአንድም በሌላም መገኘት ያልቻላችሁ የገዳሙ ወዳጆች፣ ልጆች፣ ምእመናን በሙሉ አስራታችሁንና ስእለታችሁን በገዳሙ አካውንት ቁጥር ገቢ እንድታደርጉና ገዳሙን እንድትደግፉ ስንል ጥሪያችንንና መልእክታችንን እናስተላልፋለን። የደብረ ብስራት አቡነ ዜና ማርቆስ አንድነት ገዳም